የወሎ ከባድ ትንቅንቅ ሲቀጥል ከባድ የድሮን ጥቃት መፈጸሙ ታውቋል። የፋኖ አመራሩ አስረስ ማረ ደግሞ ጉድ አሰምቶ ተከስቷል። ከሰሞኑ በወሎ በነበረው ውጊያ የሻቢያና ህዋት ታጣቂዎች ከፋኖ ጋር አብረው ተሰልፈዋል የሚል መረጃ መሰራጨቱን ተከትሎ አደገኛ መልስን ሰጥቷል። ጄኔራል አበባው ታደሰ ፋኖን በአንድ ሳምንት ጨረስ ነው ቢሉ የፋኖ ታጣቂዎች አሁንም ከመንግስት ኃይሎች ጋር ከባድ ትንቅንቅን እያደረጉ ነው። ሻቢያ በአማራው ውጊያ አድርጎታል የተባለውን አዲስ እንቅስቃሴ፣ የአስረስ ማረን ምላሽ እንዲሁም የወሎውን የድሮን ጥቃት በዝርዝር እንመለከታለን። ኤርትራ በባህር በር ጉዳይ ለተባበሩት መንግስታት ድርጅት ዋና ጸሐፊ ቅሬታ ማሰማቷ ታወቀ። ከሰሞኑ በኒውዮርክ የኢትዮጵያን የባህር በር ጥያቄ ዋና አጀንዳ አድርጋ የሰነበተችው ኤርትራ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ቅሬታ አቅርባለች ተብሏል። ኢትዮጵያ በባህር በር ሰበብ የግዛት ማስፋፋት ስጋት ደቅን አብኛለች ማለቷም ተሰምተዋል። ኢትዮጵያ የወደብ ተጠቃሚ የምትሆንበትን አማራጭ ማቅረቧ ተነግሯል። መረጃውን ይዘነዋል ታደምጡታላችሁ። ግብጽ የግድቡን ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት ወስደዋለሁ ማለቷን ኢትዮጵያ አጣጣላቸው። የተባበሩት መንግስታት ሰማናኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለቱ ሀገራት ተወካዮች ጠንካራ የቃላት ልውውጥ ማድረጋቸው ተሰምተዋል። ጉዳዩን በተመለከተ የያዝነውን መረጃ እናደርሳችኋለን። ሐማስ በሰላም ዕቅዱ የማይስማማ ከሆነ ኔታናሁ የጀመሩትን ሐማስን የማጥፋት ዘመቻ አሜሪካ እንደምትደግፍ ትራምፕ ገለጹ። ትራምፕ ይህንን ያሉት ከኔታናሁ ጋር በጋዛ የሰላም ዕቅድ ላይ በተስማሙበት ዕለት ነው። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች፣ ከአንዳፍታ ላሁኑ መደመጥ አለባቸው ያላቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ

የወሎ ከባድ ትንቅንቅ ሲቀጥል ከባድ የድሮን ጥቃት መፈጸሙ ታውቋል። የፋኖ አመራሩ አስረስማረ ደግሞ ጉዳት ሰምቶ ተከስቷል። ከሰሞኑ በወሎ በነበረው ውጊያ የሻቢያና ህወሓት ታጣቂዎች ከፋኖ ጋር አብረው ተሰልፈዋል የሚል መረጃ መሠራጨቱን ተከትሎ አደገኛ መልስን ሰጥቷል። ጄኔራል አበባው ታደሰ ፋኖን በአንድ ሳምንት ጨረስ ነው ቢሎ የፋኖ ታጣቂዎች አሁንም ከመንግስት ኃይሎች ጋር ከባድ ትንቅንቅን እያደረ ነው ካለፈው ሳምንት ጀምሮ በሰሜንና ደቡብ ወሎ አካባቢዎች የፋኖ ኃይሎች የከፈቱትን ጥቃት ተከትሎ ከባድ ውጊያ እየተደረገ ይገኛል እስከ ደሴና ወልዲያ ዙሪያ በዘለቀው በዚህ ውጊያ ከባድ ሰብአዊና ቁሳዊ ኪሳራ ደርሷል በተለይም በሰሜን ወሎ የተፈጸመው የድሮን ጥቃት ከባድ እንደሆነ መረጃዎች ጠቁመዋል በቅርቡ በአንድ ለምታገል የጋራ ቅንጅት የፈጠሩት የፖለቲካ ፓርቲዎች በጋራ ባወጡት መግለጫ የድሮን ጥቃት መፈጸሙን ተናግረዋል። ጥቃቱ የተፈጸመው ከወልዲያ 20 ኪሎ ሜትር ርቀት ላይ የምትገኘው ሳንቃ ከተማ ሲሆን በመስቀል በዓለት ከቀኑ 6 ሰዓት ጤና ጣቢያ ላይ የተፈጸመ ጥቃት ነው። ቅንጅቱ ባወጣው መግለጫ በዚህ ጥቃት ቤተሰብ ሲያስታምሙ የነበሩ ሦስት ሰዎች ተገድለዋል ያለ ሲሆን አንዲት የጤና ጣቢያው የጽዳ ጉዳት ሰራተኛም ከፍተኛ አካል ጉዳት ደርሶባታል። ሶስት የጤና ጣቢያው የሕክምና ባለሙያዎች ቀላል የአካል ጉዳት ደርሶባቸዋል። የስድስት ዓመት ሕፃን ልጅ ከፍተኛ ጉዳት አስተናግዳለች ብሏል መግለጫው አክሎም ከዚሁ ጋር ተያይዞ ላሊበላ ከተማ ከሚገኙ ቅርሶች መሃል የሆነውና ከአንድ ቋጥኝ ፍልፍል የተሠራው ገነተ ማርያም ቤተ ክርስቲያን አቅራቢያ የድሮን ጥቃት ተፈጽሞ እስካሁን ባለው መረጃ የተጎዳ ሰው ባይኖርም የቅርሱን መሠረት ነክቶት ይሆን ወይ ብለን ስጋት ገብቶናል ብለውናል ያካባቢ ነዋሪዎች ተሽከርካሪዎች በማለት ጠቅሰዋል። ከዚሁ ከሰሞኑ የወሎ ቀጠና ውጊያ ጋር ተያይዞ በርከት ያሉ ጉዳዮች ሲነሱ ነበር። ከነዚህ መሃል የሻዕቢያና ቲዲኤፍ ወታደሮች ከፋኖ ጎን ተሰልፈው በውጊያው ተሳትፈዋል የሚል ነው። ይህ መረጃ ለመንግስት ቅርበት ያላቸው ሰዎች በማህበራዊ ገጾቻቸው ላይ በስፋት ሲያሰራጩትም ታይተዋል። ስለ ጉዳዩ የተጠየቀው የፋኖ አመራሩ አስረስማረም በውጊያው የሻዕቢያም ሆነ ህወሓት ወታደሮች አለመሳተፋቸውን ገልጧል ሆኖም ግን በቀጣይ በሚኖሩ ውጊያዎች ቢሳተፉ ደስተኛ ነን የሚል አነጋጋሪ መልስ ሰጥቷል። በሰሞኑ ውጊያ ሻቢያም ህዋትም አልተሳተፉም፣ ሆኖም ግን በቀጣይ በጋራ ሁነን ብንሰለፍ ደስተኞች ነን ሲል ነው የገለጸው። በተመሳሳይ ጄኔራል ተፈራማሞ ከቀናት በፊት በሰጡት አስተያየት ብልጽግና ህዋትና ሻቢያ ላይ ውጊያ ከከፈተ ከሁለቱ ኃይሎች ጎን ሁነን እንሰለፋለን ሲሉ ገልጸዋል። አማራ ጨቋኝ ነው፣ አማራ አህያ ነው የሚሉ ና መሰል ዘለፋዎችን በአማራ ላይ ለዓመታት ሲያሰማ ከነበረው ሻቢያ ጋር የፋኖ ኃይሎች ለመስራት መወሰናቸው እጅግ አስገራሚ ሆኗል። ከሰሞኑ በኒውዮርክ የኢትዮጵያን የባህርበር ጥያቄ ዋና አጀንዳ አድርጋ የሰነበተችው ኤርትራ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ ቅሬታ ማቅረቧ ተሰማ የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ በተመድ ጉባኤ ጎን ለጎን በኢትዮጵያ ላይ ተከታታይ ውንጀላ ካቀረቡ በኋላ ከጉተሬዝ ጋር ተወያይተዋል ኦስማን ሳላህ ከተመድ ዋና ጸሐፊ አንቶኒ ጉተሬዝ ጋር በኒውዮርክ ባደረጉት ውይይት ኢትዮጵያ በባህር በር ሰበብ የግዛት ማስፋፋት ስጋት ደቅናብናለች ማለታቸው ተሰምቷል። ኦስማን ሳላህ ኢትዮጵያ አነሳችው የባህር በር ጥያቄ የግጭት ስጋት መደቀኑን ለጉተሬዝ እንደነገሯቸው ኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል አስታውቀዋል። በኤርትራ ውጭ ጉዳይ ሚኒስትር በኩል ዋና የውይይት ትኩረት ኢትዮጵያ አነሳችውን የባህር በር ጥያቄ መሆኑ ታውቋል። በኤርትራና በተባበሩት መንግስታት ድርጅት የጋራ ጉዳዮችና ስጋቶች ላይ ተደርጓል የተባለው ውይይት የኢትዮጵያ የባህር በር ጥያቄ ዋና ማጠንጠኛ አድርጓል። የኤርትራው ውጭ ጉዳይ ሚኒስትር የኢትዮጵያን የባህር በር ጥያቄ የባህር መዳረሻ ሰበብ የተደበቀ የመስፋፋት ምኞት ነው በማለት ለጉትሬዝ አስረድተዋል ተብሏል። ኦስማን ሳላህ የተደበቀ የመስፋፋት ምኞት ያሉትን የኢትዮጵያን የባህር በር ጥያቄ ኤርትራ እንደማትቀበል ለጉትሬዝ ማስረዳታቸውን የማነ ገልጸዋል። ኤርትራ በማንኛውም ሁኔታ ወደዚህ አይነት ግዴለሽነት ለተጫናቸው አጀንዳዎች ተገዥ እንደማትሆን ኦስማን ገልጸዋል ተብሏል። የተመድ ዋና ጻፊ አንቶኒ ጉትሬስ በበኩላቸው ኤርትራ በቀጠናው ሰላምና ደህንነት ላይ አዎንታዊ ሚና እንድትጫወት አሳስበዋል ተብሏል። ኤርትራ ላነሳቸው የግዛት መቀማት ስጋት የተባበሩት መንግስታት የግዛት አንድነትና ሉዋላዊነት መርሆች ጠንካራ ቁርጠኝነት እንዳለው ማረጋገጣቸውን የማነ ጠቁመዋል። ኦስማን ኒውዮርክ በተመድ ጉባኤ ላይ ትናንት ባሰሙት ንግግር የኢትዮጵያ የባህር በር ባለቤትነትን ጥያቄ እንደማትቀበልና ወታደራዊ የወደብ አገልግሎት እንደማትፈቅድ ገልጸዋል። እንደ ኢትዮጵያ ያሉ ሀገራት በንግድ አገልግሎት ላይ ብቻ የተገደበ የባህር በር በሁለትዮሽ ንግግር ከኤርትራ ማግኘት ይችላሉ ብለዋል። ይሁን እንጂ ኤርትራ የባህር ጠረፎቿን ለውጭ ኃይሎች ወታደራዊ ወይም የባህር ኃይል አገልግሎት አትፈቅድም ብለዋል። ኦስማን ሀገራቸው ለወታደራዊ አገልግሎት የሚውል የባህር ጠረፍ አትፈቅድም ሲሉ ኢትዮጵያ ያነሳችው በቀይ ባህር የባሕር ኃይል የማስፈር ፍላጎት በር ለመዝጋት ነው። ኤርትራ ከተገነጠለች በኋላ የፈረሰው የኢትዮጵያ ባህር ኃይል ዳግም መዋቀሩ የታወቀ ሲሆን እንደ ጥንቱ በቀይ ባህር ላይ ለመሰማራት ዝግጁ መሆኑ እየተገለጸ ነው። ኢትዮጵያ በኤርትራ መገንጠል የባህር በሯን ብታጣ፣ ቀይ ባህር ላይ የናኘ የባህር ኃይል እንደነበራት የሚታወቅ ነው። ግብፅ የግድቡን ጉዳይ ወደ ዓለም አቀፍ የፍትህ ፍርድ ቤት ወስደዋለሁ ማለቷን ኢትዮጵያ አጣጣለችው። የተባበሩት መንግስታት ሰማንያኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለቱ ሀገራት ተወካዮች ጠንካራ የቃላት ልውውጥ ማድረጋቸውም ተሰምተዋል። የግብፅ የውጭ ጉዳይ ሚኒስትር ባድር አብድላቲ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በታላቁ ዳሴ ግድብ ምክንያት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 የጸጥታው ምክር ቤት አቅርባለች ሲሉም አክለዋል። የግብጽ የውጭ ጉዳይ ሚኒስትር ኢትዮጵያ በአባይ ላይ የተናጠል እርምጃ ወስዳ ግድብ በመገንባት በሚሊዮኖች የሚቆጠሩ የግብፅና የሱዳን ህዝቦችን ሕይወት አደጋ ላይ ጥላለች ብለዋል። የተባበሩት መንግስታት ሰማንያኛ ጠቅላላ ጉባኤ በተካሄደበት ወቅት የሁለቱ ሀገራት ተወካዮች ጠንካራ የቃላት ልውውጥ ማድረጋቸውም ተነግረዋል። የህዳሴ ግድብ ግንባታ መጠናቀቅ ለታችኛው ተፋሰስ ሀገራት አደጋ የደቀነ ነው ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። ግድቡ በተመረቀበት ዕለት ግብፅ ለተባበሩት መንግስታት የጸጥታው ምክር ቤት ባስገባቸው ይፋዊ ደብዳቤ ግድቡን ህገወጥ የተናጠል እርምጃ የተወሰደበት በማለት መግለጿ ይታወሳል። ሐማስ በሰላም እቅዱ የማይስማማ ከሆነ ኔታናሁ የጀመሩትን ሐማስን የማጥፋት ዘመቻ አሜሪካ እንደምትደግፍ ትራምፕ ገለጹ። ትራምፕ ይህንን ያሉት ከኔታናሁ ጋር በጋዛ የሰላም ዕቅድ ላይ በተስማሙበት ዕለት ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታናሁ አዲስ የጋዛ የሰላም እቅድን በተመለከተ ስምምነት ላይ መድረሳቸውን አስታውቀዋል። የሁለቱ መሪዎች እቅድ ወታደራዊ ኦፕሬሽኖች በአፋጣኝ እንዲቆሙ እንዲሁም ሐማስ በሰባ ሁለት ሰዓታት ውስጥ ሃያ እስራኤላውያን ታጋቾችንና የሞቱ ታጋቾችን አስክሬን እንዲያስረክብ ምክር ሐሳብ አቅርበዋል። በምላሹም በመቶዎች የሚቆጠሩ የታገቱ የጋዛ ነዋሪዎች የሚለቀቁ ይሆናል ተብለዋል። መሪዎቹ በዋይት ሃውስ ውይይት ካደረጉ በኋላ በሰጡት መግለጫ ትራምፕ ለሰላም ታሪካዊ ቀን ሲሉ እቅዱን አሞካሽተውታል። ነገር ግን ሐማስ በሰላም እቅዱ የማይስማማ ከሆነ ኔታናሁ የጀመሩትን ሐማስን የማጥፋት ዘመቻ አሜሪካ እንደምትደግፍ አክለዋል። ኔታናሁም ሐማስ እቅዱን ካልተቀበለ ወይም ካልተገበረ እስራኤል የጀመረችውን ትጨርሳለች ሲሉ ዝተዋል። በእስራኤል ይዞታ ስር የሚገኘውን ዌስት ባንክን የሚያስተዳድረው የፍልስጤም አመራር ትራምፕ እያደረጉት ያሉት ጥረት ቆራጥነት የተሞላውና እውነተኛ ነው ብሏል። የፍልስጤሙ ዋፋይ የዜና ኤጀንሲ ላይ በወጣ መግለጫ የፍልስጤም አስተዳደር በጋዛ ላይ የተከፈተውን ጦርነት ለማስቆም ከአሜሪካ ከቀጠናው ሀገራትና አጋሮቻችን ጋር በጋራ ለመስራት አሁንም ቁርጠኛ ነን ሲል አቋሙን አስታውቋል። አስተዳደሩ ጦርነቱን ከማስቆም በተጨማሪም ወደ ጋዛ ሰብአዊ እርዳታ እንዲገባ እንዲሁም የታጋቾችና እስረኞች ልውጥ እንዲካሄድ እንደሚሠራ ገልጿል። የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያ፣ ካታር፣ ግብጽ፣ ዮርዳኖስ፣ ቱርክ፣ ኢንዶኔዥያ እና ፓኪስታን ጋራ ጋር በወጡት መግለጫ ትራምፕ ጋዛን ጦርነት ለመግታት እያደረጉት ያለውን ጥረት እንደግፋለን ብለዋል። ስምምነቱ እንዲተገበር ከአሜሪካ ጋር ለመተባበር ዝግጁ መሆናቸውንም አክለዋል።